ሰላም ተነስትልኝ፣ ይህ የዋሻው ድምጽ ነው። አዳዲስ ወቅታዊና አስደማሚ መረጃዎችን ይዘን ሰዓታችን ጠብቀን ተገናኝተናል። ዋሻው አዳዲስ መረጃዎችን በዱር በገደሉ ከሚዋደቁ የአማራ ሕዝብ አሌታዎች ጋር ድንጋይ ተንተርሶ ጤዛልሶ ጸባጋንንቱ ግርማራዊቱ ይቱ ሳይበግረው ለሕዝብ ልሳንነቱን ቀጥሏል። ልትከታተሉንና ሰብስክራይብ ሼር ላይክ እና ኮሜንት ልታደርጉን ስለፈቀዳችሁ ከልብ ከልብ እናመሰግናለን። ዋሻው የግፍአን ልሳን ማችሁም ተቀምጣችሁም አሁንም አሁን ቁማችሁም ተቀምጣችሁም አሁንም ማደራጅ፣ ማንቃት፣ ማደራጀት እስከ ምንሳት ይቀጥላል። የነቀውን ታደራጃለህ፣ ያነቀውን ትቀሰቅሳለህ፣ የተደራጀውን ታስታጥቃለህ ወይ እንዲታጠቅ ታደርጋለህ። ስለዚህ ማንቃቱ ማደራጀቱ ማስታጠቁ እንዲህ ግዙፍ ኃይል ስለፈጠረ ግዙፍ ፖለቲካዊና ወታደራዊ ኃይል ስለአደራጀም ብቻ የሚቆም አይደለም። እንዳትዘናጉ፣ በየቀኑ አድርጉት። በየቦታው ስልጠናዎችን፣ በየቦታው የስልጠና እንቅስቃሴዎችን ማየት ፈልጋሉ፣ ማየት እንፈልጋለን። ማሰልጠን ለተቀን ያስፈልጋል። ህዝባዊ አብዮት እየመራን ነው ያለነው። ህዝባዊ ቀለሙን ጠብቆ እስከ ደል መጓዝ ይኖርበታል። እናነቃለን፣ እናዳረጃለን፣ እናስታጥቃለን። እንድታጠቅ አደረጋለን እና አስተጣቀለን እንዲታጠቅ እናደርጋለን። ህዝባችን ለተቀነሰ እናሰለጥናለን። ይህን ፋታ ሳስቶ ይርቁ ያለን የታጠቀ ኃይል በሚሊየን ስለሆነ ግዙፍ አቅም ስለገነባን እንኳን አብይን ሰብሰብ ብሎ ከምስራቅ አፍሪካ ሌሎች አምባገነኖችን ከገጠሙን እነሱን ማሸነፍ ስለምንችል ይበቃናል ብለምንተዋድነ ያለመታከት መስራት ያስፈልጋል። ህልውናችን እስኪረጋገጥ ያለመታከት መስራት ያስፈልጋል። ህልውናችን የሚረጋገጠው ይህን ስርዓት ከስሩ ነቅለን መጣል ስንችል ብቻ። የአማራ ህልውና በዘላቂነት የሚረጋገጠው ስርዓቱን አራት ኪሎ ሄዶ ነቅሎ በመጣል ብቻ አይደለም። በዘላቂነት ህልውናችን የሚረጋገጥ ዘንድ በነቀል ነው ቦታ የኛ የምንለው መንግስታዊ ስርዓት መትከል ያስፈልጋል። ፕሮጀክታችን የአምስት አመት ፕሮጀክታችን የአስር አመት አይደለም፣ የአምስት መቶ አመት ሊሆን ይችላል። የአምስት ሚሊዮን አመት ሊሆን ይችላል። የአማራ ህዝብ እንደ ህዝብ ተከብሮ የሚኖርበት ዘመን እስኪመጣ ድረስ መንቃታችን፣ ማዳራጀታችን፣ ማስታጠቃችንና እና መጣጣቃችን በቤቱ ዙሪያ ምሽግ በደንብ የገነባ አርሶ አደር ነው ከእንቅልፍ የሚታኝ። በዚህ አንድ አመት ውስጥ ነው ጠላቶቻችን ሊጎዱን ሲያስቡ ደጋግሞ እንዲያስቡበት ማድረግ ይቻላል። ስለዚህ የቀን ተቀን ስራዎቻችን የማንቃት የማደራጀት የማስታጠቅ የማሰልጠን ስራዎቻችን ተጠናክሮ መቀጠል መቻል ይኖርባቸዋል። ሶስተኛ አራተኛ፣ ህዝብ የሚባል ለአንድ ቀን እንኳን በስተት እንዳታስቀይም። በፍጹም አይቻልም። ወንድማማቾች አላለቁም እንዲ በኛ ትግል። ቤተሰብ አላለቅም እንዲ በኛ ትግል። ሁለት ልጇን የቀበረች እናት አንተ ልታጎሳቁላት ትችላለህ ማን እንደሚገላት እንኳን ሳታቅ? ለምን እንደሚጠሏት እንኳን ሳታቅ ልጆቿን የገበረችናት አንተ የልጇ ጓድ ልታስቀይማት አይገባም። ማንን እናንተ ህዝብ ታስቀይማል። እንዳልኩት ነው መሳሪያ የተሸከማ ህይወት ነው የምናታግለው፣ ሰው ነው መላክ አይደለም። የሰውን ልጅ እንኳን መሳሪያ አሸከመ ልታታግል ጠርተው ለሰርግ ጠርተው ማስተባበሩ ማስተናበሩ ከባድ ይገባኛል። ህዝብ ነው ምን ማረው። በአንድ ባንድ በኩል ጠላት ጋር እንተናነቃለን፣ በሌላ እጃችን ህዝብ እናስተዳድር ነው የምንሞክረው። በየቀኑ ማህበራዊ፣ ፖለቲካዊ፣ አስተዳደራዊ ችግሮች ይኖራሉ። ከችግር ነፃ ልሆን አንችልም። ይሄ ሰው እንጂ መላእክት ማህበር አይደለም፣ የነቢዮች ማህበር አይደለም። እና አልፎ አልፎ የምታዘባቸው ህዝብ ጥፍር ታክል እንኳን ቅሬታ እንዲያድርበት የሚያደርጉ ነገሮች በአስቸኳይ አቁም እንዳንተዛዘብ ይህ ትግል እንዱ ከዚህ በኋላ ታምሩ ይፈጠርን፣ ከወደ ኋላ ይመለስ። የሰነፍ ወይ የቀጠፍ ወይ ወገባችን ወይ ዳልያችን ወይ ጉልበታችን ያል ስንቆም፣ ሌሎች ሳናናሾቻችን እዚህ የእንጨት መሳሪያ ሰሩት የደረደሩ ሕፃናቶች ወደፊት ይወስዱት። ይህ ትግል ይቆም። ትግሉን የጀመርንና መርተን እዚህ ያደረስን ሁላችን ግን ተዛዘባለን። ይህን ሕዝብ ስንቱ ይበድል ማንም አመዳም ጉልበት በተሰራው ቁጥር የጉልበቱ መፈተኛ አድርጎት ኖሮ እኮ ቢያንስ ላለፉት ሰባ ሰማንያ ዓመት ቅድም አስረስ እንዳለ የመካከለኛው ዘመን ታሪክ እንተው። ደረሱልኝ እንጂ ደረሱብን ልንባል አይገባም። እያበላን እያጠጣን እንደ እንቁላል እየተንከባከበን ያለ ሕዝብ ይህን ሕዝብ በምችሉት መጠን በሙሉ ልባችሁ መደገፍ አይዞ ማለት እና የነጻነት ጉዞውን እንዲያገዝ አድርጎ ነፃነቱን እጁ ላይ ማስታቀፍ ነው የሚገባው። አንድ ቀን እንኳን ብስተት ካሸማቀቀው በምድር ላይ ያለው ብቸኛ ወንጀለኛ ማጽያተኛ ማንተ። ህዝባችንን ጠብቅ፣ ህዝባችንን እንንከባከ። ሳናውቀው በቀን ሺ ስተት ሊሰራ ይችላል፣ ሳናውቀ፣ ሳናስቡ እያወቅን ግን ጥፍር ምታክል ስተት እንኳን ከተሰራች የስተቶች ሁሉ ጉዙ ብስተት ነው የሚሆነው። ህዝባችን ጠብቁ። ህዝባችሁን ተንከባከቡ። እኔ ቅዳሜ ቅዳሜ የአካባቢ ጉዞ መጓዝ እየጠፈፈኝ ጭምር ነው። አይኔ እያየ ብቻዬን የፈለገኝንና ያሳደደኝን ጠላት ሚሊዮን ወንድሞችን አስነስቻ አፈራግጨዋለሁ። እግዚአብሔር ይመስገን። በዚህ እኔ እሱ ወንድማችሁ ኮራብዬ መሄድ ሲገባኝ ሌላው ሌላ ወንድም አጠፎ በሚባል ጥፋት መሸማገግ የለብኝም። እናቶቻችን ጥቁር ልብስ ለብሰው ቅዳሜ ቅዳሜ መጓዝ እየሰገው ነው ላለማየት መላችሁ በየሰፈሩ ተቀምጦ ከሚውለው ወጣት ስንት ነው? መሳሪያ ይዘውን እኛ ጋር ያለ አንዳንዶች እኮ በሞተር ወይ በመኪና ወይ በእግራቸው ስታልፎ አይታችሁ ከሆነ እንደ እናቶቻችን ጉንጫቸው ለእጃቸውን አስደግፈው ይላሉ። ይሄው ወንድ ነው። ሺህ ጊዜ ተነግሮታል። ሞቱ ሁሉ መኝታ ቤቱም ድረስ መጦ ወንድሙን እናቱን ቱኑቱን ሲወስድ እያየ ነው። እንዲሁን አልነሳም ካለ ጀርቦም ጀርቦን ብሎ ወደ ትግሉ አመጣ። ይሄ ኑሮስ ምን ይጠቅማል? ሻክ ወይ ታግለህ ትድናለህ፣ ካለዛ ተዋርደህ ትሞታለህ።

ወንድሞቻችን ከተቀመጣችሁበት እናታገሉ ካለዛ በግዳ ስነስ እንድታገሉ እናደርጋችኋል። ይሄ ቀልድ ፋኖ ተታኮሳሉ ሁለት ሰው አሉ አስር መሳሪያ ማድረካሉ ይላል። ቆቦ አቃ የሚዲያ ሰዎች ይህን ነገር ቁረጡልኝ። ቆቅቦ አቃን ግን ቆቆ አቃ ናቸው ምልሶች አሉ። በየቦታው የተቀመጡ ፕሮፌሽናል ወታደሮች፣ ኮማንዶች፣ እግረኞች በየዘርፉ ትልልቅ ሙያ ያላቸው ትልልቅ መሳሪያዎችን በተኮስ የሚችሉ ወንድሞች አሉ። በስንፈትም በእኛ እያያዝ ስተትም ከየሰፈሩን ያሉ እናምጣና እናታገላቸው ይገባቸዋል። በእኛ እያያዝ ስተት እታገላለሁ ብሎ መጥቶ ስትጨማለ ከየት ተወዶ ይቀመጣል። ዋሸው እንዴ! ዋሸው እራሳችንም ወንድሞቻችን እናምጣቸው፣ አብረውን ይታገሉ። ምቹ የመታገያ ሜዳ ፈጥረንላቸው አልታገልም የሚል ካለ ይዞ መምጣት ነው። ከብዙ ዓመታት በፊት ይህን ትግል ስናስብ፣ ይህን ትግል ስንጀምር አንድ ክላሽ ተሸክመን ተራራ እንሄዳለን ብለን ስንነሳ እግዚአብሔር በሚያቀው ይህ ዘመን እንደሚመጣ ምንም ጥርጥር አልነበረም። አሁንም በእርግጠኝነት መነግራችሁ ነገር ነገ ሙሉ በሙሉ አሸንፈን ሙሉ በሙሉ ባለድል ሆነን ሙሉ በሙሉ መንግሥት እንሆናለን። ለዚህ ራሳችን አዘጋጁ። ለዚህ ራሳችን ያዘጋጁ። እግዚአብሔር ያክብርልኝ። እጅግ እጅግ በጣም አመሰግናለሁ። አንድ እንግዳ ማስተዋወቅ ፈልጋለሁ፣ ከመውረዴ በፊት ማይክ እንግዳው አንተና የጥንት ጓደኞችህን ያሁኑቹን የኛ መሪዎች፣ የኛን ጓዶች ልክ እንዳንተ አብረህ ይዘህ በመቆም ትታይልናለህ። ከ14 እና ከ15 ዓመት በፊት በኤርትራ በረሃ የአማራ ዲሞክራሲያዊ ኃይል ንቅናቄ የሚባል ድርጅትን በመመስረት በመምራት አፈር ልሰው አፈር ቅመው በመታገል ግዙፍ ድርጅት መስርተው የነበሩ ወንድሞቻችን አሁን እኛ ጋር በአመራርነትም በታጋኝነትም አሉ። መስራቹና ሊቀመንበሩ የኛ አመራር አባል ሆኗል በመካከላችን ይገኛል ወንድሜ ጓደኛዬ አርበኛ ተፈሪ ካሳሁን ወደፊት ትመጣለ። ከተፈሪ ጋር በኤርትራ በረሃ የነበራችሁ ነበራችሁ አሁን የእኛ ጓዶች የእኛ መሮች የእኛ አጋሮች በሙሉ ወደዚህ ዲሞክራሲ ኃይል ንቅናቄ ኤርትራ ታጋዮች ውስጥ በየክፍሎ ጦሩ ብትዞሩ በጣም ብዙ ታጋዮችን ብዙ መሪዎችን ታገኛላችሁ። ሁሉም ኤርትራ ነበሩ። ሁሉም ያዩትን መከራን እና መድኃኒዓለም ነው የምናውቀው። አሁንም አብረው እና ያሉ አሁን የጋራ ድርጅት አለ ግንቦት ሰባቱኝ ከእኔ ድርጅት ሰዎች ጠፍቼ በእግር እየተጓዙ ላበረታታቸው ሞክር ነበር። ተፈሪና የሚመራቸው ወታደሮች በእግዚአብሔር ቀመር ዛሬ ተገናኝተን አንድ ድርጅት እየመራን ነው። አንድ ድርጅት ጋር ውስጥ እየታገልን ያለን ወንድሞቻችን በኤርትራ በራ ለከፈላችሁት መስዋዕትነት፣ አሁንም ከጎናችሁ ሆናችሁ ለምከፉት መስዋዕትነት እጅግ ትልቅ ክብራለን። አመሰግናለሁ። ይህ እንቁ ታጋይ እንዲያችሁ እንዲያውቃችሁ ፈልጌ ነው። መስዋዕት ወንድሞቻችን ማክበር መልመድ አለብን። ለዛ ነው መከባበር መልመድ መጀመር አለብን። እጅግ በጣም አመሰግናለሁ። መመለስ ትችላላችሁ። አሁን ወደ ዲሽቆ አካባቢ ልመጣ ነው። ሳንጋፋ ሰብሰብ ብለን መሳሪያዎቻችን አንስን ለዓለም እናሳያለን። በደማችን የገዛነውን መሳሪያ፣ በላባችን የገዛነውን መሳሪያ የጠላትን ጉሮሯን ቀን የተቀበልነውን ነው መሳሪያ ለዓለም እናሳያለን። በዚህ ነው የምናሸንፋቸው ጠላቶቻችን ነው። ኦኬ።